እውነቱ በጣም መራራ ነው። ከኛ መካከል 40% የምንሆነው በህይወታችን ጉዞ የሆነ ጊዜ ላይ በካንሰር ልንታመም እንችላለን። ይህ የሚከሰትበት ምክንያት በአብዛኛው በመጥፎ የዘር ውርስ ወይም መጥፎ እድል አማካኝነት ነው። ነገር ግን እዚህ ጋር አንድ የሚያበረታታ አስደናቂ እውነት አለ። እስከ 40% የሚሆነውን ካንሰር ቀድመን መከላከል እንችላለን። የተወለደበትን የዘር ውርስ መለወጥ ባንችልም ያ የወረስነውን ዘር ጄኔቲክስ እንዴት እንደሚሰራ ግን በጥልቀት መወሰን እንችላለን። በእርግጥም አብዛኞቹ ካንሰሮች በዘር አማካኝነት ብቻ የሚያጋጥሙን ሳይሆኑ የሜታቦሊዝም በሽታ እና የበሽታ የመከላከያ ስርዓታችን መዛባት ውጤት ናቸው። አለመታደል ሆኖ አብዛኞቹ በየቀኑ የምንመገባቸው ምግቦች ካንሰር እንዲኖር፣ እንዲያድግ፣ እንዲዛመት የሚያስፈልጉትን ሞለኪውላዊ ሁኔታዎችን በፀጥታ ይፈጥራሉ። በዚህ ቪዲዮ ግሩፕ ዋን ካርሲኖጂንስ ማለትም የተረጋገጡ ካንሰርን ሊያመጡ የሚችሉ ምግቦችን በዝርዝር እንመለከታለን። የተወሰኑ ምግቦች በሰውነታችን ውስጥ እንዴት ዲኤንኤያችንን እንደሚጎዱ እንመለከታለን። በመጨረሻም የምንመገበውን ምግብ ካንሰርን ለመከላከል ብቻ ሳይሆን እንዴት እንደ ንቁ ካንሰር ተዋጊ ስርዓት መጠቀም እንደምንችል እንመለከታለን። ካንሰር እንዴት እራሱን እንደሚመግብ ከሚያሳየው ሞለኪውላዊ መዋቅር እንጀምር። የካንሰር ሕዋስ ወይም ሴል ከመደበኛው ጤነኛው የሰውነታችን ሕዋሳት በምንድን ነው የሚለየው? ይህንን በቀላሉ ለመግለጽ ያህል ሰውነታችንን በቢሊየን የሚቆጠሩ ትናንሽ ሕዋሳት ወይም ሞተሮች የተገነባ አድርጋችሁ አስቡት። በተለምዶ እነዚህም ሞተሮች ነዳጅን በጣም በብቃት ወይም ኢፌክቲቭሊ ነው የሚጠቀሙት። የካንሰር ሴልን ወይም ሕዋሶችን ደግሞ እንደ የተበላሸና እጅግ በጣም ብዙ ኃይልን አባካይ ሞታሮች አድርጋችሁ አሰቧቸው እነዚህ የካንሰር ሕዋሳት ለመኖርና ለመስፋፋት አራት ነገሮችን በአንድ ጊዜ እንዲሟላላቸው ይፈልጋሉ። እዚህ ጋር ነው የሚያስደነግጠው ነገር የምንመገበው ምግብ ለእነዚህ አራት ፍላጎቶች ቀጥተኛ አቅርቦት መሆኑ ነው። አንደኛ ነዳጅ ወይም ግሉኮስ የካንሰር ሴሎች ከሁሉም በላይ የሚፈልጉትና የሚጠቀሙት ነዳጅ ስኳርን ነው። ሞሌኪዩላር ስሙ ግሉኮስ ይባላል። መደበኛ ጤነኛ ህዋሳት ኦክሲጅንን ተጠቅመው ኃይልን በብቃት የሚያመነጩ ቢሆኑም የካንሰር ህዋሳት ግን ግሉኮስን በከፍተኛ መጠን በፍጥነት እና በማዋከን ያቃጥላሉ። ለምን ካላችሁ፣ ምክንያቱም በሽታ የመከላከል ስርዓታችንን ሳይደርስባቸው በፍጥነት ማደግና መከፋፈል ስለሚኖርባቸው ነው። ከፍተኛ ስኳርና ጤናማ ያልሆነ ካርቦሃይድሬትን ስንመገብ፣ ለነዚህ የካንሰር ሴሎች የነዳጅ ታንካቸውን በፍጥነት እየሞላንላቸው ነው ማለት ነው። ሁለተኛ፣ የእድገት ምልክቶች ወይም ሆርሞኖች። የካንሰር ሕዋሳት እንዲያድጉና እንዲራቡ ሆርሞኖች ያስፈልጋቸዋል። በተለይም እንደ ኢንሱሊን እና አይጂኤፍ ዋን ያሉ የእድገት ሆርሞኖች ለካንሰር ሕዋሳት እደጉ እና ብዙ የሚል ግልጽ መልእክት ይልካሉ። የደም ስኳርን በፍጥነት የሚጨምሩ ምግቦችን ስንመገብ ሰውነታችን ከመጠን ያለፈ ኢንሱሊንን ይለቃል። ይህ ከመጠን በላይ ያለፈ ኢንሱሊን ደግሞ ለካንሰር ሴሎች እደጉ የሚል መልእክት ይሰጣቸዋል። ሶስተኛው፣ ኢንፍላሜሽን። ካንሰር ለመስፋፋትና ራሱን ለመደበቅ የሚፈልገው ሶስተኛው ነገር ክሮኒክ ኢንፍላሜሽን ነው፣ ወይም ስር የሰደደ ለረጅም ጊዜ የቆየ የሰውነት መቆጣትን ነው። አኪት ኢንፍላሜሽን ወይም አዲስ በጣም ለአጭር ጊዜ የቆየ የሰውነት መቆጣት፣ ለምሳሌ እጃችንን ቢላዋ ቢቆርጠን፣ የሆነ ነገር ሲመታን የሚፈጠር የሰውነት መቆጣት ማለትም መቅላት፣ ማበጥ እና እዛ ቦታ ላይ ሙቀት መጨመር፣ ይህ አስፈላጊ የሰውነታችን መከላከያ ስርዓት ሲሆን፣ ነገር ግን ስር የሰደደ ለረጅም ጊዜ የቆየ ኢንፍላሜሽን የሰውነታችንን በሽታ የመከላከል መቆጣጠሪያ ስርዓቱን ያዳክማል። ይህ ኢንፍላሜሽን የካንሰር ሴሎችን የከበቡትን አካላዊ መከላከያዎችን ያፈርሳል፣ የዲኤንኤ ጉዳትን ይጨምራል፣ እናም በተመሳሳይ ጊዜ ደግሞ የሰውነታችን ካንሰሩን የማጥቃት አቅሙን ይቀንሳል። አጠቃላይ እጢው ወይም ካንሰሩ እንዲቆይ ፍጹም የተመቻቸ አካባቢን ይፈጥራል። አራተኛ፣ የህይወት ገመድ የደም አቅርቦት ወይም አንጂኦጀነሲስ። ጠንካራ እጢ በጣም ጥቂት ሚሊሜትር ነጠል ላይ ብቻ ተወስኖ እንዳይቀር የራሱ የደም አቅርቦት ኔትወርክ መፍጠር አለበት። ማለትም ደም ወደ እርሱ የሚደርስበትን የደም ስር ያስፈልገዋል። የካንሰር ህዋሳት ሰውነታችንን አዳዲስ የደም ስሮች እንዲገነባ የሚያታልሉ የኬሚካል የጭንቀት ጊዜ ምልክቶችን ይልካሉ እና አዳዲስ የደም ስሮችን በዙሪያቸው ይፈጥራሉ። እነዚህ የደም ስሮች እንደ ዘላለማዊ የህይወት ገመድ ሆነው በማገልገል ለካንሰር ሴሎች የማያቋርጥ የኦክስጅን እና የምግብ ንጥረ ነገሮችን ያቀርባሉ። ስለዚህ እስካሁን ያየናቸው አራቱ ነገሮች ግሉኮስ፣ ግሮስ ሲግናል፣ ክሮኒክ ኢንፍላሜሽን እና አንጆጀነሲስ ካንሰር እንዲያድግ የሚያስችሉ ሞለኪውላር ነገሮች ናቸው። የሚያሳዝነው ደግሞ ዘመናዊ የአመጋገብ ስርዓታችን እያንዳንዱ እርምጃ በቀጥታ የሚደግፍ መሆኑ ነው። አሁን ይህን አርክቴክቸር የሚመግቡትን አደገኛ ምግቦች ግሩፕ ዋን ካርሲኖጅን እነማን እንደሆኑ እንመልከት። ግሩፕ ዋን ካርሲኖጅንስ የተረጋገጡ ካንሰር አምጪ ምግቦች በመጀመሪያ ልናጋልጠው የሚገባ ትልቁ ውሸት ሁለት እጅግ አደገኛ ከሆኑ ካንሰር ሊያመጡ የሚችሉ ምግቦች ጋር የተያያዘ ነው። ፕሮሰስድ የሆነ ወይም ተቀነባብሮ የተዘጋጀ ስጋ ካንሰር አምጪ ተብሎ ተመድቧል። ይህ ግምት አይደለም፤ እንደ WHO የዓለም የጤና ድርጅት ባሉ ዓለም አቀፍ ተቋማት የተሰጠ ምደባ ነው። ይህ ማለት ከትንባሆ እና አስቤስቶስ ጋር በተመሳሳይ የአደጋ ምድብ ካንሰርን የሚያመጣ ነው ተብሎ ተመድቦ ይገኛል ማለት ነው። በተለይም ኮሎሬክታል ካንሰር የአንጀት ካንሰርን የማስከተል አቅሙ በቂና አስተማማኝ ማስረጃ አለው። ፕሮሰስድ ሚት ወይም ተቀነባሩ የተዘጋጀ ስጋ ምንድን ነው? በጨው በማከም በማፍላት፣ በፈርመንቲንግ ወይም በማጨስ የተቀነባበረ ማንኛውም አይነት ስጋ ማለት ነው። ማለትም ቤከን፣ ቋሊማ፣ ሃም፣ ሆትዶግ እና ረጅም ጊዜ የሚቆዩ ስጋዎችን ያካተተ ነው። የፕሮሰስድ ሚት አደጋው የሚመጣው ማለትም ካንሰርን የሚያመጣው ስጋውን ለማከም ረጅም ጊዜ ለማቆየት እና ጣዕም ለመስጠት ጥቅም ላይ ከሚውሉት ናይትሬት እና ናይትራይት ያሉ ፕሪዘርቫቲቮች ነው። አንዴ ከተመገብናቸው በኋላ እነዚህ ኬሚካሎች በአንጀታችን ውስጥ ወደ ናይትሮሶ ኮምፓውንድ የተባሉ ውህዶች ይለወጣሉ። እነዚህ ውህዶች ዲኤንኤያችንን የሚጎዱ እጅግ በጣም አደገኛ ውህዶች ናቸው እና ካንሰርን የሚያነቃቁትን የዘረመል ለውጦችን በቀጥታ ያስከትላሉ። እዚህ ጋር ምክሩ ግልጽ ነው። በተቻለ መጠን ይህንን የተቀነባበረ ስጋ መመገብ አስወግዱ ወይም በጣም አነስተኛ መጠን መገቡ። ሁለተኛው ውሸት አልኮል በመጠኑ መጠጣት ምንም አደጋ የለውም። እውነታው አልኮል በይፋ የታወቀ የሰው ካንሰር አምጪ ግሩፕ ዋን ካርሲኖጅን ነው እና አልኮል በትንሹ ከሰባት የካንሰር አይነቶች ጋር የተያያዘ ነው። ከነዚህም መካከል የጉበት፣ የጡት፣ የትልቁ አንጀት እንዲሁም የአፍና የጉሮሮ ካንሰር ይገኙበታል። ሰውነታችን አልኮልን ሲያብላላ አሴታልዲሃይድ የሚባል መርዛማ ኬሚካልን ያመርታል። አሴት አልዲ ሀይድ ቀጥተኛ ካንሰር አምጪ ሞለኪውል ነው። ቀጥታ ዲኤንኤያችን ላይ በመጣበቅ የዲኤንኤያችንን ስራና መጠገንን ለማደናቀፍ ይጎዳል። ስለዚህ በተለይ የታወቀ የካንሰር ተጋላጭነት ካለባችሁ ወይም ከካንሰር ላገገመ ሰው በተቻለ መጠን አልኮል ሙሉ በሙሉ ማስወገድ አለበት እና በአጠቃላይ የአልኮል መጠንን መገደብ አለብን። ስለዚህ ፕሮሰስ የሆነ ስጋ ተቀነባብሮ የተዘጋጀ ስጋ እና አልኮሆል ግሩፕ ዋን ካርሲኖጅን ወይም ካንሰርን በቀጥታ የሚያመጡ ምግቦች ናቸው። ስለዚህ ስለ እነዚህ ምግቦች በአመጋገባችን ውስጥ አፋጣኝና ቆራጥ እርምጃ መውሰድ ያስፈልገናል። ከሁለቱ ተጠባቅ ካንሰር ካንሰራን ምግቦች በተጨማሪ በኩሽናችን ውስጥ እና በሰውነታችን የሜታቦሊክ ሁኔታ ውስጥ ተደብቀን የሚገኙ አደጋዎችን ማየት አለብን። አንደኛው የቀይ ስጋ ውሸት ብዙዎች ቀይ ስጋ የበሬ የአሳ የበግ ለጤና አደገኛን ብለው የሚያስቡት በውስጡ በቂ ፋይበር ስለሌለው ብቻ ነው እውነታው ግን ቀይ ስጋ ፕሮባብሊ ካርሲኖጀኒክ ቱ ሂውማንስ ለሰዎች ምናልባትም ካንሰር አምጪ በሚለው ምድብ ውስጥ የሚገኝ ምግብ ነው ምክንያቱም ስጋ በራሱ በሁለት መንገዶች ካንሰርን በመፍጠር አስተዋጽኦ ያደርጋል አንደኛ ሄም አይረንስ ዳሜጅ ቀይ ስጋ በውስጡ ሄም አይረንን ይዟል። ሄም አይረን ደግሞ በሆዳችን ውስጥ ኦክሲዳቲቭ ስትረስን ይፈጥራል። ይህ ሂደት ደግሞ ዲኤንኤችንን በቀጥታ የሚጎዱ ካንሰር አምጪ የሆኑ ናይትሮስ ኮምፓውንድ የተባሉትን ውህዶች ይፈጥራል። ስለዚህ ቀይ ስጋ መመገብ ችግሩ ፋይበር አለመኖሩ ብቻ ሳይሆን ቀይ ስጋ ውስጥ ያለው ሄም አይረን ቀጥታ ካንሰርን የሚቀሰቅሱ ውህዶችን በአንጀታችን እንዲመረት ማድረጉ ነው። ሁለተኛው ከፍተኛ ሙቀት ያላቸው ካርሲኖጀንስ ስጋ በውስጡ ሄማይረንን ከመያዙ በተጨማሪ ስጋውን የምናበስልበት መንገድ በጣም ወሳኝ ነው። ስጋ በከፍተኛ ሙቀት ሲጠበስ፣ ሲቀላ ወይም ከሰል ላይ ሲጠበስ እንደ ኤችሲኤ ሄትሮሳይክሊክ አማይ እና ፒኤኤች ፖሊሳይክሊክ አሮማቲክ ሃይድሮካርበን ያሉ ኃይለኛ ሞታጅንስ ወይም ዲኤንኤችንን አፌክት ሊያደርጉ የሚችሉ ሞሎኪሎችን ይፈጥራሉ። እነዚህ ኬሚካሎች በጣም አደገኛ ናቸው። ከትልቁ አንጀት፣ ከጡትና ከጣፊያ ካንሰር ጋር የተያያዙ የዲኤንኤ ለውጦችን ያስከትላሉ። ኦቪ ስጋን በሳምንት ከአምስት መቶ ግራም በታች ይገድቡ። ሲያበስሉ መቃጠልና ጭስን ያስወግዱ። ሁለተኛው የተደበቀው አደጋ የውፍረት ውሸት የሜታቦሊዝም ትርምስ ከመጠን በላይ የሆነ የሰውነት የስብ መጠን መጨመር ወይም ውፍረት ቢያንስ የአስራ ሶስት የካንሰር አይነቶች ከፍተኛ አነቃቂ ነው ምክንያቱም ስብ በሰውነታችን ውስጥ እንደ ካንሰር ደጋፊ ፋብሪካ ሆኖ ነው የሚሰራው ውፍረት ስር የሰደደ ዝቅተኛ ለረጅም ጊዜ የሚቆይ የሰውነት መቆጣትን ወይም ኢንፍላሜሽንን ይፈጥራል ቅድም እንደ ጠቅት ነው ደግሞ ካንሰር ለማደግ ከሚያስፈልጉት አራቱ ዋነኛ ነገሮች መካከል አንዱ ክሮኒክ ኢንፍላሜሽን ነው። በውፍረት አማካኝነት የሚፈጠረው ስር የሰደደ ኢንፍላሜሽን ኢንሱሊን ሬዚስታንስ ያደርጋል። ኢንሱሊን ሬዚስታንስ ማለት ጤነኛ የሰውነታችን ሴሎች ኢንሱሊንን በአግባቡ መጠቀም አለመቻል ማለት ነው ይህም ሰውነታችን በኢንሱሊን እና አይጂኤፍ ዋን በተባሉ የእድገት ሆርሞኖች ስር በሰደደ ሁኔታ ከፍተኛ ደረጃ እንዲኖር ያደርጋል። ቅድም እንዳየነው ደግሞ እነዚህ የካንሰር ህዋሳትን በፍጥነት እንዲራቡና እንዲያድጉ የሚነግሩ የእድገት ሆርሞኖች ናቸው። ለከፍተኛ ውፍረት ዋነኛ መንስኤ ደግሞ አልትራ ፕሮሰስድ ፉድ ተቀነባብረው የተዘጋጁ ምግቦችን በሰፊው መመገብ ነው። እነዚህም በስኳር እና በስታርች የበለጸጉ በፋብሪካ የሚመረቱ ምግቦች ናቸው። እነዚህ ምግቦች ጠቃሚ ምግቦችን እንዳንመገብ በማድረግ እና ካንሰር በቀላሉ እንዲያድግ የሚያስችለውን የሜታቦሊክ ትርምስ በመፍጠር በተዘዋዋሪ መንገድ ካንሰር አምጪ ናቸው ማለት ነው። በመቀጠል ምግብን እንዴት የካንሰር ህዋሳትን ለማስራብ እና ለመዋጋት መጠቀም እንደሚቻል እንመለከታለን። ካንሰርን የሚከላከል አመጋገብ። የምንመገበው ምግብ ካንሰርን ሊመግብ ይችላል ወይም ደግሞ የሰውነታችን እጅግ ውስብስብ የመከላከል ስርዓት ሊሆን ይችላል። አንደኛ፣ የአንጀት ካንሰር ተከላካይ ሰራዊት፣ ፋይበር ቡታይሬት። ይህ የካንሰር መከላከያ ዋነኛ መሰረት ነው። ከጥራጥሬዎች፣ ከአትክልቶች፣ ከፍራፍሬዎች እና ከሙሉ የእህል ዘሮች የምናገኘው ከፍተኛ የፋይበር መጠን የአንጀት፣ የመራቢያ አካላት እና የሽንት ስርዓት ላይ የሚያጋጥሙ ካንሰሮች የመያዝ እድላችንን በእጅጉ የመቀነስ ኃይል አላቸው። ፋይበር በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎች ምግባቸው ነው። እነዚህ ባክቴሪያዎች ይህንን ፋይበር በመጠቀም በጣም ጠቃሚ የሆኑ ሞለኪሎችን ያመርታሉ። እነሱ ሾርት ቼን ፋቲ አሲድ ይባላሉ። ከእነዚህ ውስጥ ዋነኛው ቡቲሬት ነው። በነገራችን ላይ ስለ አንጀት ጤና ጥልቅ መረጃ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ። የእሱ ቪዲዮ ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቡታይሬት፣ የካንሰር ሕዋስ አጥፊ። ቡታይሬት ለአንጀታችን ነዳጅ ብቻ ሳይሆን በአንጀታችን ሴሎች ላይ የዲኤንኤ ብልሽት ያለባቸውን ሴሎች በመግደል የአንጀት ካንሰር መፈጠርን በንቃት ይገታል። ፋይበር ቡታይሬትን ከማምረት በተጨማሪ ትራንዚት ታይምን ይቀንሳል። ማለትም ምግብ ከተፈጨ በኋላ በአንጀታችን የሚያሳልፈውን ያለፈውን ጊዜ በመቀነስ በአንጀታችን የውስጠኛ ሽፋን እና ካንሰር አምጪ ውህዶች መካከል ያለውን ግንኙነት ይቀንሳል። ወርቃማው ህግ በቀን ቢያንስ ሰላሳ ግራም ፋይበር ለማግኘት ይጣሩ። ካንሰርን ለመከላከል እንደ ሜዲትራንያን ዳይት ያሉ በእጽዋት የበለጸጉ የአመጋገብ ስርዓቶች ይመከራሉ። ይህ አመጋገብ የበሽታ ስጋትን የሚቀንስ ዝቅተኛ የካንሰር ሞት መጠን እና የበርካታ የካንሰር አይነቶች የመያዝ እድልን የሚቀንስ የአመጋገብ አይነት ነው። ለመመገብ የሚያቀርቡ ሰሃን ቢያንስ ሁለት ሶስተኛው በአክል ፍራፍሬ፣ ጥራጥሬ፣ አተር ወይም ባቄላ የተዋቀረ ይሁን እና በተጨማሪ የወይራ ዘይትን እንደ ዋነኛ የስብ ምንጭነት ይጠቀሙ።